ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 13 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአብይ መንግስት ከጀርመን የሚባረሩ አራት ሺ ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ ደርሷል ተብሏል። የብልጽግናው አገዛዝ በጎጃም ቀጠና ከፍተኛ የሆነ የድሮን አሰሳ እያካሄደ ነው። አርበኛ አስረስ መልእክት አስተላልፈዋል። ባለስልጣኑ ኮብልለው ኤርትራ ገብተዋል።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 ብልጽግናው አገዛዝ ከጀርመን የሚባረሩ አራት ሺ ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ ደርሷል ተባለ። የጀርመን መንግስት በሀገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ ታውቋል። መሰረት ሚዲያ የተመለከተው አንድ የውጭ ጉዳይ ሚኒስቴር ዶክመንት እንደሚያሳየው መንግስት ሊቀበላቸው የተዘጋጀውን የመጀመሪያዎቹን መቶ አስር ሰዎች ዝርዝር ለጀርመን መንግስት አሳውቋል። የውጭ ጉዳይ ሚኒስቴር አጣሪ ቡድን ያደረገው ፍተሻ ከነዚህ መቶ አስር ሰዎች ውስጥ ሰማኒያ ሰባቱ ኢትዮጵያውያን እንደሆኑ እንዳረጋገጠ ሀያ አንዱ ኢትዮጵያውያን እንዳልሆኑ እንደተናገሩና ሁለቱ ለመናገር ፈቃደኛ እንዳልሆኑ ተጠቅሷል የመጀመሪያዎቹ ሀያ ዘጠኝ ኢትዮጵያውያን ስደተኞች ደግሞ በፍራንክፈርት አየር ማረፊያ በኩል በግዴታ የዛሬ ወር ገደማ ወደ ሀገራቸው እንዲመለሱ ተደርገዋል የኢትዮጵያ መንግስት ከአውሮፓ ህብረት ተጥሎበት የነበረውን የቪዛ ገደብ የእርዳታና ብድር ክልከላ ተከትሎ ችግር ውስጥ ገብቶ እንደነበር ይታወቃል አሁን ስምምነት ላይ ተደርሷል በስምምነቱም በአውሮፓ የሚገኙ ዜጎቹን መቀበል የሚል ነው ያሉን ጉዳዩን የሚያውቁ አንድ የመረጃ ምንጭ ናቸው። ከጀርመን ብቻ ከ አራት ሺህ በላይ ኢትዮጵያውያንን ለመቀበል ከጀርመን መንግስት ጋር ስምምነት ላይ እንደተደረሰ የጠቆሙት ምንጫችን በሚቀጥሉት ቀናት ተጭነው ወደ ሀገር ቤት ሊላኩ የተዘጋጁ ሀያ አራት ኢትዮጵያውያን እንዳሉም ጠቁመዋል። አንዳንድ ሀገራት ከአውሮፓና ከሰሜን አሜሪካ ተገደው እየተባረሩ ያሉ ዜጎቻቸውን እንደማይቀበሉ እያሳወቁ ሲገኝ፣ አንዳንድ ሀገራት ደግሞ መቀበል ጀምረዋል። ዘገባው የመሰረት ሚዲያ ነው። የብልጽግናው አገዛዝ በጎጃም ቀጠና ከፍተኛ የሆነ የድሮን አሰሳ እያካሄደ ነው። ዛሬ ሚያዝያ 13 2017 ዓ.ም በበርካታ የጎጃም ቀጠናዎች ተከታታይነት ያለው የድሮን አሰሳና ቅኝት እየተካሄደባቸው ነው። በዚህም በእነማይ ወረዳ፣ በናርጅናውጋ ወረዳ፣ በዱባይ ጥላት ገን ወረዳ፣ በደጀን ወረዳ፣ በሸበል በረንታ እና በአካባቢው ዛሬ ከንጋት ጀምሮ ተከታታይነት ያለው የድሮን አሰሳ እየተካሄደ ውለዋል። ስለሆነም ማህበረሰቡ ጥብቅ ጥንቃቄ እንዲያደርግ ይህንን መረጃ የምትመለከቱ ሁሉ ተደራሽ በማድረግ የበኩላችሁን ተወጡ ሲሉ የፋኖ ኃይሎች መልእክት አስተላልፈዋል። የብልጽግናው ኃይል የድሮን አሰሳ ዋነኛ ኢላማ ንጹሐን የአማራ ህዝብ በመሆኑ ነው ይህን መልእክት እየተላለፈው። እንዲሁም ከሰሞኑን በጎጃምና ሸዋ ቀጠናው አስከፊ ድሮን ጥቃቶች ተፈጽመዋል። በአማራ ግዛቶች እየተደረገ ያለው ውጊያ አሁንም ተባብሶ የቀጠለ ሲሆን፣ በተለይ በምስራቅ ጎጃም ቀጠናዎች እየተካሄዱ ያሉ ውጊያዎች ተባብሰው ቀጥለዋል። በሌላ በኩል የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለጦር የክልከላ ትዕዛዞችን አስተላልፈዋል። እንደሚታ ታወቀው ሰባት ብርጌዶችን አቅፎ አገዛዙን አይቀጡ ቅጣት እየቀጣ ያለው ክፍለ ጦር በግዛቱ የሚገኘውን ህዝብ በአያቶቹ ባህልና ፍልስፍና በጥበብ እያስተዳደረ ይገኛል። በመሆኑም ወቅቱንና ቀየውን ባማከለ መልኩ ከዚህ በታች የተዘረዘሩት ድርጊቶችን ክፍለ ጦሩ ከልክሏል። ሰርግ በአያቶቻችን ባህልና ወግ መሰረት በበቅሎና ፈረስ እንዲሁም በእግር ለነፃነት የወደቁና የሚወድቁ ወገኖቻችንን ባልዘነጋ መልኩ ማለትም፣ ሆታውና ድግሱ ሳይበዛ ለብልጽግናው ስርዓት የድሮን ጥቃት ባልተመቸ መሰባሰብ እንዲ ሰረግ ፈቅደናል ብለዋል። በሰርግ ጊዜ ማንኛውንም ተሽከርካሪ መጠቀም አይቻልም። ርችትም ሆነ ጥይት መተኮስ ፈጽሞ የተከለከለ ነው ብለዋል። ማንኛውም አርሶ አደር ከመንግስት ተቋም ማዳበሪያ እንዳይገዛ ተከልክሏል ያለው ክፍለ ጦሩ፣ ማንኛውም ነጋዴ በግዛታችን የትኛውንም አይነት እህል መግዛትም ሆነ ማጓጓዝ አይችልም ሲል ከልክሏል። ማንኛውም አርሶ አደር የትኛውንም አይነት እህል ብልጽግና ወደሚያስተዳድራቸው ገበያዎች መውሰድና መሸጥ አይችልም ሲልም ገልጿል። ከሚያስፈልጉ ግብዓቶችና ምክሮች ጋር በተያያዘ ድርጅቱ የአማራ ፋኖ በጎጃም መፍ እንዳዘጋጀና እንደሚያዘጋጅም በመግለጫው ተጠቅሷል። አርበኛ አስረስ ማረ ደግሞ ያኔ ገና ነገን ተልመን የአማራ ህዝባዊ ኃይልን ስንመሰርት ከጥቂት ቆራጥ ወንድሞች መካከል አንዱ ነበር፣ መንበሩ ጌታይ ሲል በማህበራዊ ሚዲያው አስፍሯል። ይህ ትግል የሚያሳሳ እምቦቀቅላ ልጅን የሚያስከዳ ያልተጦሩ እናት እና አባትን የሚያዘነጋ የሚያጓጓ የወጣትነት ህይወትን የሚያስረሳ የህዝብ ፍቅር በተሸከሙ መሪዎችና ታጋዮች የሚመራ ስለመሆኑ በማስረጃነት የምንጠቅሰው የሻለቃ መንበ ሩንና የጓዶቹን መስዋዕትነት ነው ይላል አርበኛው። ሺዎችን ያፈራው የመራው በርካታ መሪዎቹ በአንዲት ጀንበር የተሰዉበትን ግዙፍ ብርጌድ በአደራ ተቀብሎ እንደገና ያገዘፈው ከደጋዳሞት እስከ ሞጣ፣ ከጎንጅ እስከ ሰዴ፣ ከድጓ እስከ ወይን ውሃ የተዘረጋውን ጠንካራውን ሁለተኛ ክፍለ ጦር በሚገባ ያደራጀውና የመራው መንቤ በድጓና በሰዴ የብልጽግና ሬሳ እንደነዶ አነባብሮ በርካታ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ ማርኮ ሌላ ከባድ አደራ ጥሎብን ወድቋል ሲል ገልጿል። ድርጅት ጠባቂው ሚዛኑ ወንድማችን፣ ይህ ባላደራ ትውልድ አደራህን እንዲወጣ ያለመታከት እንታገላለን ብሏል በቃል ኪዳን ጭምር። በሌላ በኩል በአርበኛ ሀብቴ ወልዴ የሚመራው በአማራ ፋኖ አንድነት በጎንደር የተለያዩ ፈታኝ ሰው ሰራሽና ተፈጥሯዊ ተግዳሮቶችን ተቋቁመን መርቅ ድል እያስመዘገብን ባለበት በዚህ ወሳኝ ወቅት በአንድነትና በመተሳሰብ በመቻቻልና በማስተዋል በመደጋገፍና በትህትና የንከን ቋጠሮዎችን ፈተን አጠቃላይ ማህበረሰባዊ የመጥፋት አደጋ በመታደግ የሚቀጥለውን አመት ዓመት ትንሣኤ ስናከብር ምድራዊ መከራውን ቀልብሰን እንዲሆን ከምኞት የዘለለ ገቢራዊ እርምጃ በመራመድ ጭምር ይሆናል ብለዋል። የውስጥ ጉዳያችን የመፍቻ ቁልፍ አንድነታችን ነውና ለሁሉም የፋኖ ሰራዊት የአንድነት ጥሪ እናስተላልፋለን ሲል ገልጸዋል። ይህ በእንዲ እንዳለ የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ኢብራሂም ኡስማን ሚያዚያ 11 2017 ዓ ም ወደ ኤርትራ መኮብለላቸው ተሰምተዋል። አቶ ኢብራሂም ኡስማን ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሹፌሩና አጃቢዎቻቸው ጭምር ይዘው ነው የኮበለ የኮበለሉት ተብለዋል። አቶ ኢብራሂም የኮበለሉበት ምክንያት እስካሁን በግልጽ ባይታወቅም ነገር ግን በአዋሽ ሰባት አካባቢ የኦሮሚያ ክልል መንግስት ከሚያደርገው የመሬት ቅርምት ጋር ተያይዞ የክልሉን መሬት በኦሮሞ እያስወረራችሁት ነው በሚል በክልሉ አመራሮች ዘንድ ከሰሞኑ ከባድ መወነጃጀል ተፈጥሮ እንደነበር ምንጮች ጠቁመዋል። የፖፕ ፍራንሲስን እረፍት አስመልክቶ አቡነ ማቲያስና የኢትዮጵያ ካቶሊክ ቤተ ክርስቲያን መልእክት አስተላለፉ። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን ማሳወቁን መዘገባችን ይታወሳል። በሌላ በኩል የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜና የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንሲስ ከዚህ ዓለም ድካም ማረፍ የተሰማንን ጥልቅ ሐዘን እየገለጽን መላው ካቶሊካውያንና በጎ ፈቃድ ላላቸው ሰዎች ሁሉ ለቅዱስ አባታችን ዘላለማዊ እረፍት በጸሎት አብራችሁ እንድትሆኑ ስትል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጥሪ አቅርባለች። በተመሳሳይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት በኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የሮም ካቶሊክ ቤተ ክርስቲያን መሪ በሆኑት በብፁዕ ወቅዱስ ፖፕ ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን ለመላው የሮማ ካቶሊካዊ መሪዎችና በመላው ዓለም ላሉ ምእመናን እንዲሁም በኢትዮጵያ ላሉ ካቶሊካውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ገልጸዋል። የአሜሪካው የመከላከያ ሚኒስትር ለባለቤታቸውና ለወንድማቸው ሚስጥራዊ መረጃዎችን አጋርተዋል ተባለ። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ባለፈው ወር በግል ስልካቸው በየመን ሁቲ አማጽያን ላይ የሚፈጸምን ጥቃት በሲግናል የመልእክት መለዋወጫ በኩል ባለቤታቸው፣ የግል ጠበቃቸውንና ወንድማቸውን አካተው ማጋራታቸውን በአሜሪካ የቢቢሲ አጋር የሆነው ሲቤስ ዘግበዋል። ሚኒስትሩ ምስጥራዊ የሆኑ ወታደራዊ መረጃዎችን በሲግናል የመልእክት መለዋወጫ በኩል እንደ አውሮፓውያኑ አቆጣጠር መጋቢት 15 የመን የሁቲ አማጽያን ላይ የተፈጸመን ጥቃት ሲያጋሩ ይህ ለሁለተኛ ጊዜ ነው ተብሏል። በዚህ መልእክታቸው ላይ በሁቲ አማጽያን ላይ የሚፈጸም ጥቃትን በተመለከተ ሚሳኤል የታጠቀ ኤፍኤ 18 ሆርኔት የተሰኘ የጦር አውሮፕላን በረራን የተመለከተ መረጃ አጋርተዋል። ባለፈው ወር የዛ አትላንቲክ ከፍተኛ አዘጋጅ ጄፍሪ ጎልድበርግ በስህተት በሲግናል የመልእክት መለዋወጫ ላይ ከትራምፕ ከፍተኛ ኃላፊዎች ጋር ተካቶ በየመን ለመፈጸም ስለታሰበ የአየር ጥቃት ውይይት ሲደረግ መከታተሉ ተዘግቦ ነበር። አሁን ይፋ የሆነው መረጃ እንደሚያሳየው የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት የቀድሞ የፎክስ ኒውስ ፕሮዲውሰር የሆነችውን ባለቤታቸውን፣ እንዲሁም የመከላከያ ሚኒስትር ባልደረባ የሆኑት ወንድማቸውን ፊል፣ እንዲሁም የግል ጠበቃቸውን ቲምፓራላቶርን ፓራላቶርን አካተዋል ተብሏል። ዋይት ሀውስ ለኒውዮርክ ታይምስ በሰጠው ምላሽ ምንም አይነት ምስጢራዊ መረጃ አልተጋራም ሲል አስተባብለዋል። በዚህኛው የመልእክት መለዋወጫ ቡድን ውስጥ የተካተቱት አስራ ሶስት ሰዎች ሲሆኑ ቡድኑ የተከፈተው በመከላከያ ሚኒስትሩ በራሳቸው ነው ተብለዋል። ከዚህ ቀደም የተከፈተው የውይይት ቡድን በዶናልድ ትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ መሆኑ ተገልጾ ነበር። የትራምፕ አስተዳደር መረጃውን ያጣጣለ ሲሆን የፔንታጎን ቃል አቀባይ የሆኑት ሺን ፓርኔል የቆየና ከሞተበት የተነሳ ዜና ብለዋል። በምንም መልኩ ዜናውን ለመጻፍ ቢሞክሩ በሲግናል ቡድኑ ውስጥ ምንም አይነት ምስጢራዊ መረጃ አልተካተተም ሲሉ አስተባብለዋል። እውነት የሆነው ምንድን ነው? የመከላከያ ሚኒስትሩ የትራምፕን አጀንዳ በማስፈጸም ረገድ ጠንካራና ውጤታማ ሆነው መቀጠላቸው ነው። የቀድሞ የፎክስ ኒውስ አቅራቢ የነበሩት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 ሰላምን መቁሰላቸውን የሁቲ አማጽያን የጤና ሚኒስትር ገልጸዋል። በሁቲ የሚመራው መንግስት አሜሪካ የምትፈጽመውን ጥቃት የጦር ወንጀል ሲል አውግዞታል። የሶማሊያ ጦር ኢታማዦር ሹም የስራ መልቀቂያ ማስገባታቸው እየተነገረ ነው። ከስድስት ወር በፊት የሶማሊያ ብሔራዊ ጦር ዋና አዛዥ ሆነው የተሾሙት ሜጀር ጀኔራል አደዋ የሱፍ ራጌ የስራ መልቀቂያቸውን ለሶማሊያ ፕሬዚዳንት ሀሰን ሼክ ሙሐመድ ማስገባታቸው በማህበራዊ ሚዲያ በስፋት እየተሰራጨ ነው። ሜጀር ጀኔራል ኦደዋ የሱፍ ራጌ የአልሸባብን መስፋፋት በመክታት ቡድኑን ከሶማሊያ ጠራርጎ ለማስወጣት ተስፋ ተጥሎባቸው የነበረ ቢሆንም ውጤታማ መሆን እንዳልቻሉ ሲገለጽ ቆይተዋል። ሁለት እግሩን እያልተከለው የሶማሊያ መንግስት በስሩ ያሉ ክልሎችና የአልሸባብ ታጣቂ ኃይል በየጊዜው ይፈትነዋል። ከጁባላንድ እስከ ፑንትላንድ ከሶማሊላንድ እስከ አልሸባብ የሶማሊያ ፌዴራል መንግስት ፈተናዎች ናቸው። ከሰላም አስከባሪ ጦር ተላቃ የራሷን ጠንካራ ጦር ለመመስረት ጥረት የምታደርገው ሶማሊያ ስልጠና የምታደርገው ሶማሊያ ስልጣናቸው በማይጸናላቸው የጦር መኮንኖች እጥረትም እየተፈተነች ነው።